ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ሴራሚክ ጀምረናል። በዚህ መልኩ እንደምታዩት ከዚህ በፊት ቦርድና ጅብሰም ቻክ ስንሰራ እንደዚሁ ያሳየናችሁ ቤት አለ። ወደ ሰባተኛ መርካቶ አካባቢ አፓርትመንት ነው ባለ ሁለት መኝታ። ዛሬ ሴራሚኩን በዚህ መልኩ ጀምረናል። እንደምታዩት ይህን ይመስላል። የመጀመሪያ ሴራሚካችን እያስቀመጥን ነው። በዚሁ አጋጣሚ እንዴት እንደሚሰራ በትክክል መቀመጥ እንዳለበት በምታዩት መልኩ እናያለን። በትዕግስት እንድትከታተሉ እናበረታታችኋለን። ይህን ይመስላል እንደምታዩት። በትክክል ሙሉ በዋቃ ሲሚንቶ መጨመር አለበት። ሌቭል መሆን አለበት። ሴራሚኩ በትክክል መርገጥ ስላለበት ማለት ነው። ምክንያቱም በኋላ ውስጡ ክፍት ከሆነ የመንቋቋት ባህሪ ያለው ከዛ ሲረገጥ ወይም እቃ ሲያርፍበት በቀላሉ ይሰበራል። በዚህ መልኩ በደንብ ጥብቅ ተደርጎ መሰራት አለበት። ምክንያቱም ነገ ተነቅሎ የሚሰራ ነገር ስላልሆነ በደንብ በጥንቃቄ ጠብቆ መሰራት አለበት ማለት ነው። በምታዩት መልኩ ነው መሰራት ያለበት። በጎማ መዶሻ በዚህ መልኩ ይመታል። አንዳንድ ጊዜ ለስራ ፍጥነት ተብሎ ሙሉ ሲሚንቶ በሪጋ ከተቆረጠ በኋላ አንድ ጊዜ ሲሚንቶውን አፍሶ ቁጭ ቁጭ እያደረጉ መሄድ አለ። ግን እሱ ያው ለስራ ፍጠን ሊጠቅም ይችላል። ለጥንካሬ እንደዚህ፣ ለኳሊቲ ግን የሚሆን አይደለም። በዚህ መልኩ ነው መሰራት ያለበት። ይሄ የምታዩት ግራናይት ቀድሞ ስለተሰራ ከግራናይቱ ነው ውሃ ልካችንን የምንነሳው። ሌቭል መሆን አለበት። በዛኛው መስመር የምታዩት ሙሉ የተቀመጠ አይደለም። ምክንያቱም ከግድግዳው ጥግ ላይ እያለ ስለሆነ በኋላ ላይ የሚያስቆርጥ የሚያስቀንስ ነገር ካለ በኋላ ላይ እየተቀመጠ ነው የሚሄደው። እንደምታዩት በዚህ መልኩ በጥንቃቄ በጥንቃቄ መቀመጥ አለበት። ይህን ይመስላል። በዚህ መልኩ እንደምታዩት መቀመጥ ይኖርበታል። አሁን ይሄ ሙሉ ለሙሉ ሴራሚኩ በደንብ የረገጠ ነው ማለት ነው። ይህኛውን ቤት በዚህ መልኩ ጨርሰናል። ዘኮሎ ነው የሚቀረው እዚህ ቤት ላይ እንጂ ሴራሚኩ ይሄው የጀመርነው ሴራሚ በዚህ መልኩ አልቋል። እንደምታዩት ዶርሲል አልተጠቀምንም። ሙሉ ፍሎሩን ወጥ ሴራሚክ ነው የተጠቀምነው። ዶርሲል የተጠቀምነው የለን፣ ግራናይት ወይም ማርብል አልተጠቀምንም ማለት ነው። በወጥ ሴራሚክ ነው የጨረስነው። እንደዚህ ፊት ለፊት የምታዩት አሁን ይሄ ሳሎን ነው ሲባጎ በዚህ መልኩ ወጥረናል። ምክንያቱም እዚህ ጫፍ ላይ ያለው ግራናይት እንደዚሁ ቀድሞ ስለተቀመጠ እንደዛኛው ውሃ ልክ እንዲመጣልን እስከ ግራናይቱ ድረስ በሲባጎ ነው ወጥረን እየሰራን ያለነው ያለ ነው ማለት ነው። እንደምታዩት ሲባጎ በዚህ መልኩ ተወጥረዋል። በሪጋ በዚህ መልኩ በትክክል መቆረጥ አለበት። እያንዳንዱ ሴራሚክ ሲቀመጥ በትክክል አሸዋው እየተሞላ በሪጋ እንደዚህ እየተቆረጠ በትክክል መርገጥ አለበት ማለት ነው። እያችሁት በዚህ መልኩ መስተካከል አለበት። ስራዎች ካሏችሁ ይደውሉልን። በኃላፊነት በጥንቃቄ ሰርተን እናስረክባችኋለን። ከመጫን ከመግዛት አንስቶ እስከሚራገፍ ድረስ ያለውን እንደዚሁም በስራ ላይ ያሉትን ጥንቃቄዎች ሁሉ ኃላፊነት ወስደን እንሰራለን። በተለያየ ሀገር ያላችሁ ወንድሞች ሴቶችም እንደዚሁ መደወል ትችላላችሁ፣ የምትፈልጉትን መረጃ ማግኘት ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ስራችን እንድደግፉልን እናሳስባለን። በትግስት ስላያችሁት፣ ስለተከታተላችሁ፣ ከኛ ጋር ስለነበራችሁ በጣም እናመሰግናለን። በነገራችን ላይ ዛሬ ስለ ሴራሚክ ሙሌት ለሴራሚክ መቀመጥ አለበት የሚለውን አየን፣ እንጂ ሴራሚክ ስሰራ ብዙ ጥንቃቄዎች አሉ። ፓተርን እንዳይሳሳት፣ ሴራሚኩ ጥርስ እንዳይወጣ በትክክል መግጠም አለበት እንዳይከፍት፣ እነዚህን ጥንቃቄዎች ማድረግ አለብን። እንደዚሁም ዌስቴጅ እንዳይበዛ በትክክል መቆረጥና ሂሳብ መሰራት አለበት ማለት ነው እና ሌሎች ውሃ ልክም እንዲሆን በትክክል በውሃ ልክ መቀመጥ አለበት። ብዙ ጥንቃቄዎች አሉ። ለማንኛውም በኃላፊነት እንሰራለን። ስራዎች ካላችሁ መደወል ትችላላችሁ። በትዕግስት ስላያችሁን በጣም እናመሰግናለን። መልካም ጊዜ